የአትሌት ገለቴ ጉዳይ እያደር እንግዳ ነገሮችን እያስደመጠ ቀጥሏል። አትሌቷ ሕዝብ ፊት ቀርባ ባለቤቴ ባዶይን አስቀረኝ ሕግ ባለበት ሀገር ፍትህ አጣው ፍረዱኝ ስትል በእንባ ታጅባ ከተሰማች በኋላ ባለቤቷ ምን ይላል ተብሎ ሳይጠየቅ በእርሱ በኩል ያለውን እውነት ምንድን ነው ተብሎ ሳይጣራም ሁሉም ሰው ከእርሷ ጎን ቆሞ ፍትህ እንድታገኝ የቻለ በእውቀቱ ሲያግዛት፣ ሌላው በጸሎቱ ሲያስባት፣ አብዛኛውም መረጃውን በማጋራት ብሶቷ እንዲሰማ ሲጥር ዘረፈኝ ያለችው ባለቤቷን ባለቤቷን ሲያወግዝና ሲኮንን ሰንብቷል። አሁን ከባለቤቷ የተሰማው እውነት ግን ነገሩ ሌላ አቅጣጫ እንዲይዝ አድርጎታል። ባለቤቷ አቶ ታደለ ጩኸቴን ነው የቀማችኝ፣ በእርሷ ምክንያት ያልሆንኩት የለም፣ በህይወት መትረፌ እንኳን በፈጣሪ ቸርነት ነው፣ ተዘረፍኩኝ፣ ጎዳና ልወጣ ነው ስትል የተናገረችው ሁሉ ሀሰት ነው ሲል ከአንድ ወገን ብቻ ሰምቶ ፍርድ ሲሰጥና ሲተች የሰነበተውን ህዝብ እውነቱ ይሄ ነው ሲል ነገሩን ሁሉ አፍረጥርጦታል። አትሌቷ በሚዲያ ቀርባ ተበደልኩ ካለች ከቀናት በኋላም ከባድ ድብደባ እንደደረሰበት የተናገረው አቶ ታደለ አንድ ነገር ቢሆን ከእርሷ ውጪ ጠላት የለኝም እርሷው ናት ሲል አስደንጋጭ ሀሳብ ሰንዝሯል። ለመሆኑ የአትሌት ገለቴ ባለቤት ያጋለጣቸው እውነታዎች ምንድን ናቸው? አንድ ነገር ቢሆን ተጠያቂ እርሷናት ያስባለው ጉዳይስ ምንድን ነው? ሁሉንም በዝርዝር እንነግራቸዋለን። በሌላ በኩል ደግሞ በሰራቸው የዝማሪ አልበሞች ብዙ ትውስታዎች ያሉትና ሰው ጆሮ ላይ ቀርተው ልብ ውስጥ ታትመው የቀሩ እጹብ ድንቅ ነው፣ መርከቤ፣ መጠለያዬ፣ ውለታሽ ጠርቶኝ የሚሉ ዝማሪዎቹ የሚታወቀው ና ልክ እንደ ስሙ ትዝታን በሚፈጥሩ መዝሙራት የሚታወሰው የቀድሞ ቀሲስ ትዝታው ሳሙኤል መከሰሱ ተሰምቷል። ከጥቂት ዓመታት በፊት ወደ ፕሮቴስታንት እምነት የተቀላቀለው ትዝታው በዛው ውስጥ በዝማሬና በወንጌል ስብከት አገልግሎት ውስጥ መሆኑም ይታወቃል። ቆይታውን በሰሜን አሜሪካ ካደረገ በኋላም በማህበራዊ ሚዲያዎች ላይ በቀጥታ ስርጭት እየቀረበ ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሲሰነዝራቸው የነበሩ ሀሳቦች ለክስ እንዳቀረቡት ተነግሯል። ለመሆኑ ትዝታውን ለክስ ያቀረቡት እና በወንጀለኛ ሕግ ተላልፎ የተገኘባቸው ወንጀሎች ምንድን ናቸው? ፍርድ ቤት ቀርቦ ተገቢውን ቅጣት እንዲያገኝ የጠየቀው አካልስ ማን ነው የሚለውን በዝርዝር መረጃውን ወደ እናንተ እናደርሳለን። ሰላም ጤና ይስጥልን ውድ የአማርያ ቱብ ቤተሰቦች፣ በዛሬው መሰናዶ ሁለት ጎራ ስለፈጠረው የትዝታው ክስና ስለ አትሌት ገለቴ ባለቤት አቶ ታደለ ያልተሰሙ እውነታዎችን ይነግራችኋለን። ቻናሉን ሰብስክራይብ በማድረግ ቤተሰብ እየሆናችሁ ቪዲዮን ላይክ ና ሼር በማድረግ እስከ ፍጻሜው አብራችሁን ቆዩ። የአትሌት ገለቴ ጉዳይ አዳዲስ ጉዳዮችን እያሰማ መነጋገርነቱ ቀጥሏል። ዘረፈኝ ያለችው የቀድሞ ባለቤቷ አቶ ታደለ በሰይፉ ሾ ላይ ቀርቦ በመሃላቸው የነበረውን ግንኙነትና እውነት ነው ያለውን ተናግሯል። ይህ ቃለ ምልልስ እውነት ናቸው የተባሉ ጉዳዮች የተነሱበት ቢሆንም ለወትሮ እንግዶቹን አንድም ሳያስቀር ሚስጥር የሚጠይቀው ሰይፉ ፊቱ እንደዚያ በልዞ እየተመለከተው ምንድን ነው ብሎ መጠየቅ ሲገባው እርሱንና ሌሎች ሊያብራራቸው የሚገቡ ጥያቄዎችን ሳያነሳ በመቅረቱ ፕሮግራሙ ከተለቀቀ በኋላ ጋዜጠኞችን ጨምሮ በርካታ ሰዎች ሀሳባቸውን በተለያዩ መንገዶች ሲገልጹና ቃለመጠይቁን ሲተቹ ታይተዋል ከሰይፉ ቃለመጠይቅ በኋላም በተለያዩ ሚዲያዎች የቀረበው አቶ ታደለ ቀረ የተባለውን ሀሳቦች ዘርዝሮ ተናግሯል ተዘረፍኩ ያለችውና ውክልናውን ተጠቅሞ ሽጦታል ስትል የተናገረችው አስራ አንድ ቤት የተሳሳተ ነው ሲል መጀመሪያም አስራ አንድ ቤት የላትም ሲል ተናግሯል ከነበረን ትዳር መለያየት የፈለኩት የማይሆኑ ነገሮች እየተፈጠሩ ስለነበርና የሃይማኖት ልዩነትም ስለነበረ ነው ያለው ታደለ ጉዳዩም በፍርድ ቤት ተይዞ ህጋዊ በሆነ መንገድ ያለ ያለቀለት ነው። በፍርድ ቤት የተዘጋን ነገር አሁን ላይ እንደ አዲስ መነሳቱ አልገባኝም ብሏል። እንደ አቶ ታደለ ገለጻም ከሆነ ከዚህ ቀደም በተደጋጋሚ የግድያ ሙከራ እንደተደረገበትና ብዙ ጊዜ ከሞት እንደተረፈ ገልጾ ይህንንም ጉዳይ በተመለከተ የግድያ ሙከራ ለተፈጸመበት ክፍለ ከተማ ፖሊስ መምሪያ እንዳሳወቀ ጉዳዩንም የፖሊስ መምሪያው ጠንቅቆ እንደሚያውቀው ገልጿል። ከዚህ ቀደም እንደተሞከሩበት ሙከራዎች ሁሉ ብዙ የአካል መጉደል በደሎችም ተፈጽሞብኛል። የላይኛው የፊት ጥርሴንም ያጣ የመጣሁት በእርሷ በተላኩ ሰዎች መኪና ውስጥ ሳለው በኮብልስቶን ተመትቼ ነው ሲል ተናግሯል። ሌላው አነጋጋሪ የነበረው ከላይ ራቆቱን ሆኖ እጁ ወደ ኋላ ታስሮ ስለሚያሳየው ምስልና ስለመያዙ መረጃ አቶ ታደለ እንዲህ ሲል መልስ ሰጥቷል። አትሌቲክስ ፌዴሬሽን ጋዜጣዊ መግለጫ የሰጠበት ዕለት እኔም የራሴን እውነት ለመናገር ከገመዳሹ አቅራቢ ጋር ቀጠሮ ነበረን። ከዛን ቀን በፊት እጅግ የማከብረውና የማደንቀው ታላቁ አትሌት ሻለቃ ኃይሌ ገብረሥላሴ ደውሎልኝ ምንድነው ነገሩ እስኪናና እንነጋገር ብሎ በዚህኛው ቀን ዘጠኝ ሰዓት ላይ እንድንገናኝ ቀጥሮ ነበር። የዚህን ቀን ታዲያ ጠዋት ከገመዳሾ አቅራቢ ጋር ለኢንተርቪው ቀጠሮ ስለነበረን ዶክመንቶችን ሁሉ ይዤ ስጠብቅ እርሱ በገለቴ ጉዳይ የአትሌቲክስ ፌዴሬሽን የሚሰጠውን መግለጫ ሊዘግብ ሄዶ ሲያረፍድብኝ የታላቁን ሰው ቀጠሮ መሰረት ስለማልችል ወደ ኃይሌ ጋር አመራው። እዛም ስደርስ መኪናዬን ሆቴል ውስጥ አቁሜ እርሱ ወደሚገኝበት ከሆቴሉ አጠገብ ወደሚገኘው ማራቶን ሞተርስ ህንፃ ላይ ወዳለው ቢሮ አመራው። ከዛም ከኃይሌ ጋር ሁለት ሰዓታት አወራን። ሁለት ሰዓታት ሙሉ ዶክመንቶችን እያየ ሰማኝ ያየውንና ሆኗል ብላ ገለቴ በተናገረችው ነገር መካከል ያለውን ልዩነት ሲገነዘብ እጅግ ነበር ያዘነውና የተገረመው። ከዛም በኋላ እስኪ ጉዳዩን ከልጆቹ ጋር እንመካከርበት ብሎኝ ተለያየን። ከኃይሌ ጋር ያለኝን ቆይታ ጨርሼ ስወጣ ሶሻል ሚዲያው ሁሉ መግለጫው ላይ በተሰጡ ሀሳቦችና አስተያየቶች ተጥለቅልቋል። በተለይም ደግሞ የማከብራትና የምወዳት አትሌት መሰረት ደፋር ገለቴ ሀብት ንብረቷ ሳይሆን ልጇ ለመውለዷ ያሳዝነኛል ብላ በተናገረችው ሳ ሳቢያ ደግሞ ሌላ ከፍተኛ ነገር ተቀሰቀሰብኝ። እውነት እንነጋገር ከተባለ መሰረት ደፋር እንዳለችው ሳንገላታት ልጅ ሳትወልድ ቀርታ ሳይሆን ስላልፈለገች ነው፣ እንጂማ ፈጣሪ ልጅ ሰጥቶን ነበር። እኔ አሁን ይሄንን ጉዳይ ሳነሳ ህዝቡንም ፈጣሪንም ይቅርታ እየጠየቅኩ ነው። ከገለቴ ጋር ከመጋባታችን በነበረን አጋጣሚ ገለቴ ልጅ ጸንሳ ነበር። ያም ቢሆን ግን በወቅቱ ለመጋባት እየተዘጋጃጀን ስለነበር ቤተክርስቲያኒቱ እንዲያለውን ከጋብቻ በፊት የተፈጠረ ነገር ካወቀች ስለማታጋባን ጽንሱ መቋረጥ አለበት ብላ እምቢ አለችኝ። እኔ ልጃችን እንዲወለድ ፈልግ ነበር። በኋላም ከብዙ ሙግት በኋላ በግድሽ ያልኳት ድንበሯ ሆስፒታል ሄደን ጽንሱ እንዲቋረጥ ተደረገ። ይሄኔ የ15 ወይም የ16 ዓመት ልጅ ይኖረን ነበር። ወደ ተያዝኩበት ጉዳይ ስመለስም ከኃይሌ ጋር ምን የነበረኝን ቆይታ አጠናቅቄ መኪና ወዳ ቆምኩበት ኃይሌ ሆቴል ገብቼ ገና መኪናዬ ጋር ከመድረሴም ማንነታቸውን የማላውቃቸው ሰዎች ድንገት መጥተው ተረባረቡብኝ በሰደፍ በቦክስ በእርግጫ እስኪ በቃ እንደደበደቡኝ። የመጡት በሲቪል መኪና ነበር እንደያዙኝ፣ ማህበራዊ ሚዲያው ላይ እንደተሰራጨው ምስል ከወገቤ በላይ ራቆቴን አድርገው አንገቴን ቀና አድርገው በስልካቸው ፎቶ አነሱኝ። ፍቃድ ያለውን ሽጉጤንም አንዱ አንስቶ እጁ ላይ አድርጎ ፎቶ አነሳው። ከዚያም አይኔን በጨርቅ አስረው ከመኪና ወደ መኪና እየገለባበጡ ወደማ ላውቀው ቦታ ወሰዱኝ። አገኘነው እያሉ እየተደሳሰቱ ሲደዋወሉም ነበር። የት እንዳለው አላውቅም ነበር። በኋላም አንዳንድ ሁኔታዎችን ከጠየቁኝ በኋላ መንገድ ላይ ጥለውኝ ሄዱ ሄዱ ። መኪናዬንና ፍቃድ ያለው ሽጉጤንም ይዘውት ሄደዋል። ይህንን ነገር ህዝብና መንግስት እንዲያውቅልኝ ይፈልጋለሁ። ይህንን የፈጸሙብኝ አካላት የፖሊስ ሰዎች እንዳልነበሩ አውቃለሁ። ከዚህ ቀደም በሰባት ጥይት ሊገድሉኝ የሞከሩና በኮብልስቶን ጥርሴን ያወለቁኝ ሰዎች እንደነበሩ አንዱን ሰው አይቼዋለሁ፣ አውቀዋለሁ። በደብደባውም ከጎድና አጥንቶች መካከል አራት የሚሆኑት ተሰብረዋል። አሁን ለደህንነቴ እጅግ እየፈራው ነው። ህይወቴ አደጋ ላይ ነው። እውነታው ይሄ ነው። እንኳን እኔ ለአስፈራራት ቀርቶ በደል እየደረሰብኝ አለው እኔ ላይ ነው መግባት መውጣት እየፈራው ነው። ያላሰብኩት ሰው ያላሰብኩት ሰዓት መጥቶ ይወስደኛል። ደብድቦ አካሌን አጉድሎ፣ ወይም ደግሞ ገድሎ ሊሄድ ይችላል። አንድ ነገር ብሆን ከሷ ውጭ ተጠያቂ የለም። ይህ በመሆኑ እጅግ አዝናለሁ። ይህን ያህል ዓመት አብረን ኖረን እዚህ ድረስ እኔን ለማስገደል ማሰቧ ያሳዝነኛል። እስካሁን ያተረፈኝ አምላክ ነው። እናም ህዝቡ እውነቱን ይወቅልኝ። አንድ ነገር ብሆን ብሞት፣ ብገደል የምትጠየቀው እርሷ ነይ ሲል አቶ ታደለ አለኝ ያለውን እውነት ተናግሯል። ውድ የአማርያቱ ቤተሰቦች እናንተስ ስለ ጉዳዩ ምን ታዝባችኋል? እውነታውስ ማንጋ ነው ትላላችሁ? ሀሳባችሁን አስተያየት መስጫው ላይ አጋሩን እያልን ወደ ሌላኛው ጉዳያችን እናመራለን። ኑሮውን ሰሜን አሜሪካ አድርጎ የቆየውና ከቀናት በፊት ወደ ሀገር ቤት የተመለሰው ትዝታ ሳሙኤል ክስ ተመስርቶበታል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መንበረ ፓትሪያሪክ ጠቅላይ ቤተ ክህነት ጽህፈት ቤት የህግ አገልግሎት መምሪያ በአቶ ትዝታው ሳሙኤል ላይ ክስ መመስረቱም ተሰምቷል። የመንበረ ፓትሪያሪክ ጠቅላይ ቤተ ክህነት የህግ አገልግሎት መምሪያም ለኢትዮጵያ የአሜሪካ ፌዴራል ፖሊስ ባቀረበው ክስ ወንጀል ምርመራ ተደርጎ የምርመራ መዝገቡ መብቱ ለሚፈቅድለት የአቃቢ ህግ ዘርፍ እንዲተላለፍለትም ጠይቋል። በወንጀል ተጠርጣሪ ተከሳሽ አቶ ትዝታው ሳሙኤል ተጠርጣሪ ወይም ተከሳሹ ነዋሪነቱን በውጭ አገር በማድረግ የቤተ ክርስቲያኒቱን የበላይ ውሳኔ ሰጪ አካልን ለማዋረድ ለመስደብና የምእመናኑን ስሜት ለመንካት ብሎም በሀገሪቱ ውስጥ ውከትና ብጥብጥ እንዲነሳ በማሰብ በተለያዩ የመረጃ ማሰራጫ መንገዶችና የራሱ የዩቲዩብ ቻናልን በመጠቀም ከፍተኛ ቅስቀሳ ሲያደርግ መቆየቱም ተገልጿል። በማያያዝም ግለሰቡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብፁዓን አባቶች በየገዳማት ውስጥ የሚገኙ ገዳማውያንን መነኮሳትና አገልጋዮችን ግብረ ሰዶማውያን ናቸው በማለት እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የመተትና ጠንቋይ ቤት ናት በማለት ሲቀሰቅስ የቆየ መሆኑን የገለጸው መምሪያው ግለሰቡ በተጨማሪም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትገለገልባቸው ሃይማኖታዊ የጸሎት የታሪክ፣ የገድላትን ና ድርሳናት መጽሐፍትን ድውያን መጽሐፍትናቸው መጥፋት አለባቸው ማለቱንም አክሎ ገልጿል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅድስና የምታከብራቸውና የምትዘክራቸውን ቅዱሳን አባቶችና እናቶች ጣዖታትና ጣዖት አምላኪ ናቸው በማለት ግለሰቡ የፈጸመውን የወንጀል አድራጎት በመጥቀስ ክስ መመስረታቸው ተገልጿል። መምሪያውም በአጠቃላይ ሰባት ነጥቦችን ያካተቱ የወንጀል ዝርዝሮችን በመግለጽ ጉዳዩ ለሚመለከተው አካል ቀርቦ ግለሰቡ በሕግ ተጠያቂ እንዲሆን ባቀረበው አቤቱታ መግለጹም ተሰምቷል። ይህንንም ተከትሎ በርካቶች ወንጌል መስበክ ማለት የሌላ ሰውን እምነት ማንቋሸሽ እንደሆነ በተሳሳተ መንገድ ለተረዱና እየተገበሩም ላሉ ጥሩ ማስተማሪያ ይሆናል። በተጨማሪም አሁን አሁን ተጣሳይ መጣውን የሃይማኖቶች መከባበርን የሚያስተካክል እርምጃ ነው ሲሉም፣ ሌሎች ደግሞ ለወንጌል መታሰር እድለኝነት ነው እያሉ ይገኛሉ። ትዝታው ሳሙኤል በቀጣይ የሚገጥመው ምንድነው የሚለውን መረጃ ወደ እናንተ እንደምናቀርብ እየገለጽን የዛሬውን መሰናዶ አበቃን። አብራችሁን ስለነበራችሁ እናመሰግናለን። ያላችሁበት ሰላም ሆኑልን።